በጣም ያሳዝናል። አደይ ምን ገጠማት? አደይን አባትየው ያለችበትን ጠቆመላቸው። እናም ከጠቆመላቸው በኋላ ያለችበት ጠባቂዎች ሄዱና አገቷት። ካገቷትም በኋላ ሲደፍራት፣ አንደኛው ሲደፍራት፣ ዴቭ ደግሞ በጣም ተናዱ ስለነበር በሽጉጥ አናቱን ፈነከተው። በጣም ያሳዝናል። አደይ በጣም ብዙ ስቃይ እና ብዙ መከራን ያየች ጀግና ሴት ናት። ነገር ግን ያ ሁላ ተቋቁማ አልፋ ከእናቷ ጋርም እንዲሁም ከእህቷ ከብራኒ ጋርም ለመኖር ወስና ወደ መጣችበትም እመለሳለሁ ብላ ካሁን ካሁን ከአባቷ ለመጥፋት ጥረት ብታደርግም በስተ መጨረሻ ግን ያለችበትን አባትየው ስለሚያውቅ ጠቆመ ማለት ነው። እናም በጠቆመበት ሰዓት እነኚህ ደግሞ ሄደው ከያዟት በኋላ አግተዋት ነው የደፈሯት። በጣም ያሳዝናል። ሰላም ሰላም! ውድ እና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የአደይ ድራማ ልብ አንጠልጣይና ምርጡ አስተማሪ ድራማ ነው። እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም በጣም ያሳዝናል። ምክንያቱም አደይ እባክን እንደዚህ አታድርገኝ ምን ብበድል ነው ለምንድ ነው እንደዚህ የምታደርገው አባዬ ስትለውም እንዴ እኔ አባትሽ መሆኔን አትዘናጊ እኔ ምልሽን ለምንድ ነው የማታደርጊው ሲላትም እንዴ እኔ አንተ የምትለኛን እንዴት ነው ማድረግ የምችለው ለዛውም የልጆች አባት ለዛውም ሁለት ሚስት አግብቶ የፈታውን እንዴት ነው አግብተሽ ኑር የምትለኝ ግን ምን ብበድልክ ነው ምን ብበድል ነው ይሄን ያህል እንደዚህ የምታደርገኝ አለች ከዛም በኋላ የአደይ አባት እኔ ያልኩትን እሽ የምትይ ከሆነ ድል ባለ ሰርግ እድርሻለሁ፣ እኔ ያልኩትን እሽምቲኝ ከሆነ ድል ባለ ሰርግ እድርሻለሁ ሲላት፣ እኔ ብርም፣ ገንዘብም፣ ሀብትም ንብረትም አልፈልግም አለችው። ከዛም ደግሞ ምን አላት፣ ነገ ራሱ ቢፈታሽ እኮ አልፈልግሽም ብሎ እንደነዛ ቢፈታሽ፣ ሀብት ስላለው ግማሹን ተካፍለሽ ነው የምትወጪው። እኔንም እናትሽንም ትረጃለሽ እሱን ካገባሽ አለበለዚያ ግን ውርድ ከራሴ መቼም ከዚህ ከታገትሽበት አትወጫትም። እስኪ የተደፈረችው መቻንሶ ደግሞ በእንደዚህ እስቲ አባቴ ያስፈራራታል የሚገርማቸው ነበር። ከዛ በፍጹም ይሄንን ላደርገው አልችልም፣ የፈለግከውን ማድረግ ትችላለህ። አንተ ለእኔ አባቴ አይደለህም አለች። አይደለህም ብትኝም እኔ አባትሽ መሆንን እንዳትዘናጊ። አሁንም እኔ ያልኩትን አግቢ፣ በጣም ዘና አድርጎ ነው የሚያኖርሽ ማግባት አለብሽ ሲላት እንዴ ለዛውም የልጆች አባት ለዛውም ሁለት ሚስት አግብቶ ይፈታ ነገ የነሱ ጣቢ ደርሰኝስ እንዴት እኔ ያለኩያ እንዴት አገባለሁ እንዴት ይሄ ሊሆን ይችላል ስትል ያልኩሽን አድርጊ አለበለዚያ ግን ነግሬሻለሁ ከዛም በኋላ እኔ እኮ ይሄን እንደዚህ መሆነ ሁላ ለእናቴና ለእህቴ ከዛሬ ነገ የተሻለ ህይወት ይኖራል ብዬ እኮ ነው ከዚህ ከተማ ራሴን ደብቅ የምኖረው ለምን አትወኝም ለምንድን ነው ህይወቴንን እኖራለሁ ስለ እንደዚህ የምትሆነው ግን ምና ምን ባደርግክ ነው እንደዚህ የምታሰቃየኝ? ምን ምን ብበድልክ ነው ስትለው፣ እኔ እኮ አንቺ ዘና ብለሽ እንድትኖር ይፈልጋለሁ። የአንችን መሰቃየት አልፈልግም። ለምን ከተማ ትሄጃለሽ? እኔ የምልሽ ለምን ሻቲም፣ ለምንድን ነው እኔን በአደባባይ የምታዋርጅኝ? አግቢ ያልኩሽ ለምሮ ማታገቢው አሏት። ከዛ በፍጹም አላደርገውም፣ አንተ አባት አይደለህም ስትለው፣ እንደገና በጥፊ ይደረግማት ማለት ነው። ያሳዝናል። ከዛም በኋላ ሊዱና ሊዱ ባርኮት ኪንጎ እንዲሁም ደግሞ ዴቭ ያው እዛ ነበሩ፣ ገጠር ላይ ነበሩ። አደይን ለማምጣት ሄደው፣ አደይን ለማምጣት ሲሄዱ በግድ የአደይ አባት ካልዳርኳት ብለው ሲያወሩ አደይ ግን አልተስማማችም። በስተ መጨረሻም እነዚህ አጋቾች ደግሞ ካገቷት በኋላ አፍነው ይደፍሯት። በጣም ነው የሚደብረው ማለት ነው። ምክንያቱም አባትየው ጨካኝ ነው። እዚህ ጋር በጣም አባትየው በቃ በጣም አከረረው ማለት ነው። እሷ አልፈልግም እያለች የትም እንዳትወጣ የትም እንዳትነቃነቅ ብለው በታገተችበት በሩን ዘጉ ማለት ነው። እባክን ከቻልክ ከዚህ ጭንቅ ውስጥ አውጣኝ ስትለው በፍጹም ይሄ ሊሆን አይችልም። እኔ የምለው የምትስማሚ ከሆነ አሁኑንም ከታገትሽበት አስፈታሻለሁ፣ አለበለዚያ ግን መቼም አተፈችም ያሉት የአደይ አባት ማለት ነው። ከዛን አደይም በጣም አለቀሰች አዘነች። አንተ አባቴ አይደለህም አለች። የምር ያሳዝናል። በነገራችን ላይ በጣም ነው የሚያሳዝነው። በጣም ያሳዝናል እና በስተመጨረሻም መጨረሻም ምንድን ነው ኪንጎ እያወሩ ነበረ። አደይ ነኮ የአደይ አባት በግድ ሊድራት ነው እያሉ ሁለቱ ሲያወሩ፣ ዴቭ ደግሞ እኔ ያለውማ በፍጹም በግድ ማንም ሊድሯት አይችልም። ይሄ በፍጹም ሊሆን አይችልም። ይሄ የማይሆን ነገር ነው። አሁን ካለችበት ሄጄ መታደግ አለብኝ ሲል አይ ዴቭ፣ ለምንድን ነው አጠገብክ እያለ እያለችው እንደዚህ ያልተናገርክው ያልተናገርኩ ያላናፋክው አሁን ካመለጠች ከእጅ ከወጣች በኋላ ነው እንዴ? ኪንጎ ሲለው ማለት ነው። አይ እንደዛ ሳይሆን አሁንም ቢሆን አጠገቧ ነኝ አለ። ከዛን ሄደ። ሲሄድ ሄ አው ዴቭና ኪንጎና ዳይመንድ እንዲሁም ሊዱም ነበረች። ከዛ ሊዱ ከነሱ ቀድማ ሄደች። ቀድማ እነ አደይ ቤት ገባች። ደክሞኛል ስትል ያደይናት ምግብ ቅመሺ፣ ከብራኔ ጋር ብሉ አለች። ብራኔ ደግሞ የሊዱንም የፍቅርን እዛ ቤት ያሉትን እያንዳንዱን ፀባይ ስለምታቅ እባክሽን ዝም ብለሽ የምትበይ ከሆነ ይና ብዬሽ ያለች ስታመናጨቃት፣ አይ እንግዲያው ሳትመናጨቂ አልበላም አልጠጣም አልኩሽ። ምንድን ነው የምትመናጨቂው? እያለች ስታወራ ሊዱ ልጆች፣ ባካችሁን ሰላም ፈጠሩ፣ ለምዱ እንደዚህ የምትሆኑት አለች ያደይናት ከዛን ውሃ ሊቀዱ በሄዱበት ቦታ በቃ እዚህ ጋ አሁን አንቺ ጠብቅኝ፣ እኔ ውሃውን አድርሼ ልምጣ ስትላት፣ ከዚህ በፊት ማን ነው ጠብቆ የሚወስድሽ ሲላታይ፣ ከዚህ በፊትማ ከወንድሜ ጋር ነበር፣ ዛሬ እሱ ስለሌለ ያው ከአንቺ ጋር ስለመጣሁ ነው አለች። ከዛ እሺ ጀርሽና ነይ በቃ ይጨቃጨቃሉ ሁለቱ፣ ምንም አይስማሙም። ከመጡ በኋላ እንቅልፍ መጣ ደክሞኛል ስትል፣ በቃ እዚህ መሬት ላይ ላንጥፍልሽ ተኛ አለቻት። እንዴ እዚህ መሬት ላይ ማ አልተኛም ስትል፣ ያህደይናት ደግሞ ነይ እዚህ ላይ ተኚ አለቻት ከዛን ማዘር ግን አደይ ወንድሜ ላይ ፊጥ ፊጥ ባትል ጥሩ ነበረ እንደውም እሷ ብታገባ ተገላገልን እኔም ወንድሜም ተገላገልን ስትል ምናልሽ ልጄ ስትላት አረ ምንም እዚሁ ነው ስትል እኔ ግርም ምን ያለኝ ከዛም በኋላ እኔ አደይ ልጄ ብቻ ሳትሆን ሁሉ ነገሬ ናት አለች የአደይ እናት እሱማ ልክ ኖት አለች ደግሞ ሁሉ ነገሬ ናት አደይ በጣም ለእኔ ሁሉ ነገሬ ጓደኛዬ ልጄ ሁሉ ነገሬ ናት ስትል ከዛን አው እኮ አው ማ አዎ ማሚ ያለቻት። ከዛም በኋላ ብራኔ ደግሞ አሁን ደክሞኛል አልሽም እንዴ ና ና ተኝ መሪ ሌላን ጠፍልሽ ስትላት አይ እኔ አልተኛም አለቻት። ይገርማል። እናም ዴቭ በጣም ተናዶ ስለነበር ያደይን መደፈር በሰማበሳት ራሱን መቆጣጠር አቃተው ራሱን ሳተ። እናም ስሜታዊ ሆኖ ሳለ በሽጉጥ አደይ ላይ አደይን እየደፈራት ሲደርስ በሽጉጥ አናቱን አለው ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። አደይ እንደዛ እየተሯራጠች ሕይወቷን ለማሸነፍ ጥረት እያደረገች በስተመጨረሻ፣ ያው አባትየው በጣም ጨካኝ ናቸው፣ የአደይ አባት ማለት ነው። በጣም ጨካኝ የሚገርማችሁ ነገር ማለት ነው። እና ይገርማል። በነገራችን ላይ ያው አደይ ያላሰበችው ነገር ነው የገጠማት የዛሬው ማለት ነው። እና በጣም በጣም በጣም በጣም በጣም ተናዷል ዴቭ ማለት ነው። በጣም ተናዷል። የሚገርማችሁ ነገር በጣም ነው ዴቭ የተናደደው። እና ደግሞ ሁላችንም እንደምናውቀው ፍቅር በጣም እንደምትበጠብጥ እናውቃለን። የፍቅርን ንግግር ደግሞ የፍቅርናት ትቀበላታለች። የሚገርማችው ነገር ያው በጣም እንደምታጠፋ ታውቃለች፣ ፍቅር በጣም ቤቱን እንደምትበጠብጥ ታውቃለች። የፍቅርናት ማለት ነው። ግን በስተመጨረሻ ቤዛም ራሱ ከቤት እንድትወጣ አስደረገች። ቤዛ ሁሌ ከሷ ጋር ተጣላለች፣ እና ፍቅር ሁሌ ይጣላሉ። እናም ባክሽል ልጅ ያርፈሽ ተቀመጪ ስትላት፣ ወይኔ ረጪ ወይ ቤዛም ረጪ ሁሌ እየመጣች ትሳደበኛለች፣ ትነካኛለች፣ እኔ ምንም አላረኳትም አለች። ከዛም በኋላ ልብስሽን ጠቅለሽ ውጪ ልኝ አለች የፍቅር ናት። ቤዛ ቤዛ አሁን የትጄ ነው የምኖረው? ወይ ባርኮቴን ብዬ ነበር የመጣሁት። አሁን ነው የሚሄደው? ሚሄጃ የለኝ። ግን ኤላ ጋ ጄ ባርኮቴ እስኪመጣ አረፍላሉ አለች። ከዛ ኤላ ጋ ስትሄድ፣ ኤላ ደግሞ አረ ችግር የለም ሲል ለሊ ልትበላት ተነሳች። ከአንቺ ጋር እኔ ተስማምቼ መኖር አልችልም ትንሽ ትንፍሽ የምት ከሆነ ከዚህ ቤት ጎትቼ ነው የማውጣሽ አለቻት ከዛ እንዲ ለዲ ምን ሆነሻል ተረጋጊ እንጂ እስኪ ተስማምታችሁ ለምኖር መኩሉ ምንድን ነው ለምን ወደዚህ የምትሆኑት ቤዛ ማፍሽን ሰብስቤ ይሄ ቤት በለሊ ሀላፊነት ነው ያለው አስወጣት ካለችኝ እኔ ጎትቼ ነው የማስወጣሽ አላለም እሱ ከዛም በኋላ ተረጋጋች እናም በቃ ምንም አይነት መስማማት የሚባል ነገር በመካከላቸው የለም ለምን ቤዛ በጣም ስለምታወራ ስለምትናገር እና እንደዛ ሆኖ ሳለ ፍቅርና የፍቅር እናት አብረው ቁጭ ብለው ሲያወሩ ወይኔ ብቻችንን ቀረን ባርኮቴም የለም ዴቭም ሊዱም አደይን ሊያመጡ ሄደዋል እኔ እና አንቺ ብቻ እኮ ቀረን አሁን ባርኮቴ ሲመጣ በቃ አብረን እንጫወታለን እያለች ናኦል የመጣ ናኦል ደግሞ የታለች ቀዩዋ ቀዩዋ ማናት ጸይማነች ወይስ ቀዩዋ ስትል ፍቅር ሊዱ ነች አልኩሽ ሊዱ የት ሄደች ሊዱማ እኮ ገጠር ገባች አደይን ተከትላ ስት ኧረ እባክሽ አላት አዎ እኮ ሊያመጡ ሄደው ይደው ነው ችግር አለ እንዴ? ለምን መጣ ካለችው ፍቅር እናትየው ስላለች ማለት ነው። አረ፣ ምንም ልሰናበታት ነው ሰላም በይልኝ ሲል፣ አሁን ምን ቀረግ ቶሎ ውጣልኝ፣ አሁን ቶሎ ውጣልኝ ስትል፣ እናትየው ደግሞ የፍቅር እናት በቃ እናንተ ተጫወቱ ብላ ተነስታ ከሄደች በኋላ ቶሎ ውጣልኝ፣ ሌላ ጥያቄ ማዘር ደግማ ሳትጠይቀኝ ቶሎ ውጣልኝ አለችው። ከዛ እሽ ተረጋጊያ አደግን ሰላም በይልኝ ይዱን አላት እሽልልሃለሁ ሰላምታና አደርስልሃለሁ ሉ ስትል ከዛ እናትዮ መጣች፣ የፍቅር ናት በድጋሚ ማለት ነው። እና በጣም የደነገጠችው ፍቅር ማለት ነው። ከአንዳንድ ምን ትለኛለች በማለት እና ለዛሬ የመጣሁት ቪዲዮ ይሄን ይመስላል። አስተያየታችሁን በኮሜንት አስቀምጡ። በጣም ያሳዝናል። ወዳቸዋለሁ። ባይ ባይ።